በጋምቤላ ክልል የማጃንግ ብሔረሰብ ዞን በተለይ ቡናን በብዛት በማምረትና ለማዕከላዊ ገበያ በማቅረብ የሚታወቅ ቢሆንም ከቅርብ ጊዜ ወዲህ ግን ሻይን በጥራትና በብዛት ለማምረት ምቹ አየር ጸባይ እንዳለው አስመስክረዋል። በጎደሬ ወረዳ በሕንዳውያን ባለሀብቶች እየለማ ያለው የሻይ ምርት ለዚህ ማሳያ ነው። ቫንደርታን የሻይ ልማት ከአስር ዓመት በላይ ሻይ ሲያለማ ቆይቶ በቅርቡ ወደ ምርት ተሻግሯል። እስካሁን እየተመረተ ያለው ሻይ አካባቢው ከፍተኛ ጥራት ያለው የሻይ ምርት ለማምረት ምቹ መሆኑን የሚያሳይ ነው ተብሏል። አካባቢው ሻይ ለማምረት በጣም ምቹ ነው። ከፍታው ከ200 ሜትር በላይ በመሆኑ ከፍተኛ ጥራት ያለው የሻይ ማምረት ያስችላል። እስካሁን እያመረትን ያለውም ከሁሉ የተሻለ ጥራት ያለው የደጋ ሻይ ነው። ቫንደርታን የሻይ ልማት ድርጅት ከፍተኛ ጥራት ያለው የሻይ ምርት ለውጭ ገበያ ማቅረብ ፍላጎት እንዳለው ገልጿል። ለውጭ ገበያ የሚሆን የምርት ናሙና ለሀገራት ልቆም ከፍተኛ ተቀባይነት ማግኘቱን ድርጅቱ አስታውቋል። በቅርቡ የሻይን የሻይ ናሙናችንን ወደ ውጭ አገር ልከናል። ያገኘነው ግብረ መልስም በጣም ጥሩ ነው። መጀመሪያ በላክነው ያገኘነው ምላሽ ጥሩ በመሆኑ በቅርቡ ለውጭ ገበያ ምርታችንን እናቀርባለን። ከኬንያ ሞምባሳና ከዩኬ ያገኘነው ምላሽም አበረታች ነው። አሁን በምስራቅ አፍሪካ በስፋት እየተመረተ ያለውን ሻይ እያመረተ መሆኑን የገለጸው ድርጅቱ ለወደፊት ካፒታሉን አስፍቶ በማልማት በምስራቅ አፍሪካ በጥራቱ ከፍተኛ ተወዳዳሪ የሆነ ሻይ ማምረት የሚያስችል አቅም ያለው መሆኑን አስታውቋል። አሁን እያመረትን ያለው ሻይ በምስራቅ አፍሪካ በስፋት እየተመረተ ያለውን ነው። የበለጠ ብናሰፋው ከምስራቅ አፍሪካ በጣም ምርጡን ሻይ ማምረት እንችላለን። በሩዋንዳና ኬንያ እየተመረተ ካለው የሻይ ምርት ጋር ተወዳዳሪ መሆን የሚችል ሻይ እናመርታለን። ቫንደርታን የሻይ ልማት ለበርካታ አካባቢ ነዋሪዎች የስራ ዕድልን ፈጥሯል። በሻይ ልማት ድርጅቱ የስራ ዕድል ተፈጥሮላቸው ቤተሰቦቻቸውን የሚያስተዳድሩም በርካቶች ናቸው። 2011 ላይ ከወልቅጣ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ነው ግራጅት ያደረግኩት። ጀስት ግራጅት እንዳደረግኩት 2012 ላይ የስራ እድል በተማርኩበት ዘርፍ እዚህ ማግኘት ይች ያለው እና በተለይ ብዙም ጊዜ እንደምታወቀው በሀገራችን ደረጃ እንደዚህ ቴክኖሎጂ ካል ደረጃዎች ብዙም ስላልተስፋፉ፣ እንደገና ደግሞ ኢንዱስትሪም ብዙም ስላልተስፋፋ ሰው በተማረበት ዘርፍ ማግኘት ብዙም ጊዜ ከባድ ሆኖ የምታይበት ሁኔታዎች አሉ እና ጀስት ግን በተማርኩበት ዘርፍ እዚህ ሳይንቲፊካሊ ቴዎሬቲካሊ ዛ የተማርኩበትን እዚህ ኢምፕሊመንት ለማድረግ ይችያሉ እና በአጠቃላይ የስራ እድል ፈጥሮልኛል የጉልበት ሰራተኛ ነኝ ወደ አስር አመት ሆኗል እዚሁ አግብቼ እዚሁ ወልጄ እዚሁ የቆየሁ ቋሚ ሰራተኛ ነኝ ስራ እድል ፈጥሮልኛል ለሰርቼ እየበላው እየኖርኩን ልጄን እያስተማርኩ እያሳደግኩኝ ነው ከዚህ ስራ ጀመርኩት አንድ ሁለት አመት ሆኖኛል እና ትምህርት ተማሪ ነበርኩኝ ትምህርት እንደጨረስኩኝ ዘገፈው ማለት እዚህ በጣሪ አሁን ጠዋሪ እንትን ልምዶችን እያየውኝ ነው ተከፍሎ የሚለመደውን እኔ እዚህ እየሰራው የስራ ልምድን እያካበትኩኝ ምናምን እሱን ነገር እዚህ ከዚህ እያገኘው ነው ሲቀጥል ሰርቼ በማገኘው ደግሞ ከነልፎ ቤተሰብ እየረዳው የሚገኛለው ማለት በማጃንግ ብሔረሰብ ዞን ጎደሬ ወረዳ በሶስት ቀበሌዎች ሻይ እያመረተ የሚገኘው ቫንደርታን የሻይ ልማት ለአካባቢው ነዋሪዎች የስራ እድል ከመፍጠሩ በላይ የውጭ ምንዛሬን የሚያስገኝ ጥራት ያለው ሻይ በማምረት የሀገር ኢኮኖሚን እየደገፈ መሆኑን የወረዳው አስተዳደር ገልጿል። የአካባቢው አርሶአደሮች በቴክኖሎጂ ሽግግር ተጠቃሚ የሚሆኑበትን አሰራር ለመዘርጋትም ስራዎች መጀመራቸውን ዋና አስተዳዳሪው አቶ እልፍዮስ ክንዴ ገልጸዋል። አርሶአደሩም በዛው አምርቶ የአንድ ሻይ ቅጠል አምጥቶ ለባለ ሀብቱ የሚያስረክብበት እና ጥሩ የሆነ ገቢ የሚያገኝበት አግባብ ይፈጠራል ብለን እናስባለን። ይህ ስራ አሁን ዘንድሮ ነው የተጀመረው። ስለዚህ በርካታ አርሶ አደሮች አሁን ወደዛ ወደ ኢንቨስተሩ ጋ እንትን አድርጎ አንድ ስራ እንዲሰሩ ለማድረግ እንትን ሁኔታ ይፈጥራል። ችግኝ አቅርቦ ሚኒስተሩ ሰጥቷቸው ከዛ በኋላ አልምቶ ቅድም እንዳልኩን ተጠቃሚ የሆኑበት ነው። ቫንደርታን የሻይ ልማት ድርጅት ከ940 በላይ በሚሆን መሬት እያለማ ያለውን ሻይ በማስፋት ከፍተኛ መጠን ያለው ሻይ ለውጭ ገበያ የማቅረብ እቅድ እንዳለው ገልጿል።